መንታ መንገድ ከሚለው ታሪክ ከክፍል ሰባት የቀጠለ። አንጀቴን በላችሁ። ቆይ ለምን አልወስንም? እኔ እንጃ፣ የሆነ ነገር አስሮ ይዞኛል። በነጋታው ወደ ዘጠኝ ሰዓት ገደማ እራሄል ኢባብ ካምፓስ ያሉ ጓደኞቿን ልታገኝ ሄደች። ኢባብ ካምፓስ ከደብረ ማርቆስ በኩል ወደ ባህር ዳር በሚያስገባው መንገድ ባህር ዳር እንዴት ተገባ ያለ ካምፓስ ነው። ከፔዳ ካምፓስ በጣም ይርቃል። እኔ ሀያትና ሀጅራ እስከ ማታ አንድ ሰዓት ብንጠብቃትም አልመጣችም። ስንደወለላት እራት ከጓደኞቿ ጋር በልታ ስለምትመጣ እንድንበላ ነገረችን። እራት በጊዜ በልተን ሁለት ሰዓት ሲል ወደ ግቢ ገባን። በነጋታው ከሰዓት በኋላ ለማስገባው አሳይመንት ፕራንት ማድረጊያ ብር ስላልነበረኝ ግቢ በር ጋር ካለው ኤቲኤም ብር ለማውጣት ስሞክር ኤቲኤም ማሽኑ አይሰራም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም እንዴት ናችሁልኝ? እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ይሄ ኤቲኤም ማሽን ብዙ ጊዜ ያስቸግራል። ብር ለማውጣት ኤቲኤም ማሽኑን ስቀጠቅጥ በቃ ነገ ታወጣለህ። ልትገነጥለው ነው እንዴ አለችኝ። ሀዩ ማሽኑ ስለማይሰራ ብር ሳላወጣ ወደ ዶር መሄድኩ። የራሄል ዛሬ እንዲህ ማምሸቷ ሶስታችንንም አስጨንቆናል። እስከ ዛሬ ከኛ ተነጥላ እንዲህ አምሽታ አታውቅም። ዶር ምገብቼ ሱሪዬን እያወለኩ ራሄል ደወለች። ወየለችው ግቢ ገባሽ አልኩ ስልኩን አንስቼ። እራኩዬ ገና ገበያ ጋር ነው ያለሁት ታክሲ የሚባል ነገር ብቻዬን ታክሲ የሚባል የለም ብቻዬን ኮንትራት መያዝ ፈራሁ ከቻልክ ቶሎ ና እና በኮንትራት እንመለሳለን አለችኝ ገበያ ከቤዳ ግቢ በታክሲ የአንድ ብር መንገድ ነው ኪሴ ውስጥ ያለው ብር አስር ብር አይሞላም ሰዓቴን አየሁት ሶስት ሰዓት ከሰላሳ ሀያ ሶስት ይላል የግቢያችን በር አራት ሰዓት ሲል ይዘጋል ቶሎ ሄጄ ካላመጣኋት በር ሊዘጋባት ይችላል። ያወለኩትን ስሬ ያወለኩት ሱሪ ውስጥ የነበረውን በር ወደ ቀየርኩት ቱታ ሱሪ ከትቼ ከዶርም ወጣሁ። ከዶርም እስከ ግቢ በር ያለውን መንገድ በሩጫ በአምስት ደቂቃ ጨረስኩት። ከግቢ እንደወጣሁ አንድ ታክሲ ቆሞ እየጫነ አገኘሁ። ታክሲው ውስጥ ገባሁ። ታክሲው እስኪ ሞላ በጣም ዘገየ። ርቾ ደወለች። አኩ ውጭ ልታሳድረኝ ነው እንዴ? የት ደረስክ አለችኝ እየተነጫነጨች እየተነጫነጨች፣ ባክሽ ታክሲ አልሞላ ብሎ ነው። አሁን እየወጣሁ ነው፣ መጣሁ አልኳት። በሩ እንዳይዘጋብን በጣም ፈርቻለሁ። የስልኬን ሰዓት ተመለከትኩት። ሶስት ሰዓት ከአርባ ዘጠኝ ይላል። ደግነቱ መንገዱ ክፍት ስለሆነ ታክሲው ይከንፋል። ገበያ ስደርስ ከምሽቱ ሶስት ሰዓት ከሀምሳ አራት ሆኗል። በልቤ አሁን ከታክሲው እንደወረድኩ ኮንትራት ከያዘን ከ59 ሲል ግቢ እንደርሳለን እያልኩ አስባለሁ። ከታክሲው እንደወረድኩ ራሄልን ፈለግኳት፣ የለችም። ስልክ ደወልኩ። ብዙ ከጠራ በኋላ አነሳችሁ አኩ ይትነህ የሰውየውን በስቶብኝ በጣም ፈርቻለሁ አለችኝ። ደርሻለሁ የቱ ጋር ነሽ አልኳት፣ በአይኔ እየፈለግኳት አየሁህ። ተሻገር ተሻገር አለችኝ። አየኋት እኔ ካለሁበት ተሻግሮ ባለው አስፋልት ዳር ላይ ቆማ እጇን እያውለበለበችልኝ ነበር። እየሮጥኩ ተሻገርኩ። ራሄል አጠገቧ ስደርስ በረዥሙ ተነፈሰች እና መሬት ላይ ቁጥጥ አለች። ምን ነው ምን ሆንሽ? አልኩ፣ በዚህ የጥድፊያ ሰዓት መቀመጧ ገርሞኝ። ስልኳን አብርታ አሳየችኝ አራት ሰዓት ከሁለት ይላል። ሰዓቴን ተመለከትኩት ያው ነው። እኔም አብሬያት ቁጥጥ አልኩ። የኛ ግቢ ምትሮኖች ምንም ቀልድ አያውቁም። በሩን አራት ሰዓት ሲል ነው የሚጠራቅሙት። ምን ተሻለን አለችቸው በፍርሃ ስሜት። በቃ ሆቴል እንደር ኤቲኤም እዚህ ጋር ካለ ብር ላውጣ ብዬ ቁጥጥ ካልኩበት ብድግ አልኩ። እጀን ወደ ኪሴ ልኬ ኤቲኤም ካርድን ካርዴን ብፈልግ ኪሴ ውስጥ የለም። ትዝ ሲለኝ ለካ ልብስ ቀይሬን ያወጣሁት ኤቲኤም ካርድ አልያዝኩም። ምን ተሻለን አልኩ። ብር መያዟን ለመጠየቅ በሚል የሆነ ያህል ብር ይዣለሁ፣ ግን የሚበቃን አይመስለኝም አለችኝ። ለማንኛውም በጊዜ ማረፊያ መፈለጉ ይሻላል አልኳትና አልጋ መጠየቅ ጀመርን። ከገበያ አንስተን እስከ ፓፒርስ ሆቴል ድረስ ያለው ሆቴሎችን ስንጠይቅ በሰዓቱ አልጋ አልነበራቸውም። በመጨረሻም ፓፒርስ ሆቴል አልጋ አገኘን። ውስጥ ገብተን የአልጋ ዋጋ ስንጠይቅ እርቾ የያዘችው ብር የአንድ አልጋ ብቻ ነበር የሚችለው። ግራ ግብታለኝ። እሷን እዚህ አስተኝቼ እኔ የት ልሄድ ነው? እርቾ የክፍሉን ቁልፍ ተቀበላ የመጣች አኩሻ አንዳችን የሆነ ነገር ላይ አንዳችን ደግሞ አልጋው ላይ እንተኛለን፣ ሌላ አማራጭ ይታያል አለችኝ። በእርግጥ እሷ ካለችው ውጭ ሌላ ምንም አማራጭ በጊዜው አልታየኝም ነበር። ግን ከዚህ ቀደም ብቻችንን የተገናኘንበት ምሽት ላይ በጣም ተጠግታኝ የቆመች ጊዜ ልቤ ምን ያህል ቀጥ እንዳለች ያስታወስኩ እና ዛሬ አንድ ክፍል ውስጥ ሊያውም ብቻችንን እንዴት ነው የሚያስችለኝ? ፈጣሪ ጽናት ይስጠኝ። ሀያት ዛሬ እኔና ራሄል ፓፒርስ ሆቴል አብረን አንድ ክፍል ውስጥ ልናድር መሆኑን ብታውቅ ምን ትል ይሆን? አብረን በቀን ግጥም ልናስገባ ስለሄድን እንደዛ የሆነች ይህን ብትሰማ ምድር ነው የሚገለበጠው። ርችው እነ ሀያት አልደወሉልሽም? አልኳት እንግዳ መቀበያው ጋር እንደቆመን መደወል አይገልጸውም አሁንም እየደወሉ ነው ግን ማንሳት አልችልም አለችኝ። አንስተሽ የሆነ ምክንያት ንገሪያቸው፣ ደሞ ሀያት አብረን መሆናችንን ካወቀች ሰማይ ነው የሚደረመስብን አልኳት። አኩሻ ሀያትን ትፈራታለህ እንዴ? አለችኝ ኮስተር እያለች እፈራታለሁ፣ አልወጣኝም ግን እንደ ጓደኝነቷ አከብራታለሁ አልኩ፣ ከፊቷ እየሸሸው። አይንህን ከፊት አድርገው፣ አይንህን ክፍት አድርገው፣ አጠገብህ እኔ አለሁ አለችኝ። እጇን ወደ ላይ ዘርግታ እየተሽከረከረች አየኋት። በጣም አየኋት። ቀሚሷ በጣም አጭር ነው፣ እግሮቿ ያምራሉ። የሸሚዟ ቁልፍ ከላይ ተከፍቶ ጡቶቿን በከፊል ያሳያል። ግን ፈጣሪ ምን አድርጌው ነው እዚህ አጣብቅኝ ውስጥ የወረወረኝ ከባድ ፈተና ነው። ምን አለ ከሀጅራ ጋር ከፈለገ ሳምንት አንድ ክፍል ቢያሳድረኝ ለምንም የማንከጃጅል ሰዎች። ራሄል ስልኳ አስር እየጮኸ ሲያስቸግራት ስልኳን እያሳየችኝ ምን ልበላቸው አለችኝ። በር ተዘግቶብኝ ሆቴል አድር ያለሁ በያቸው አልኳት። ውስጤ ላይ በጣም ፍርሀት አለ። ራሄል ስልኩን አንስታ ያልኳትን ነገረቻቸው። ሀያት ወዲያው እኔ ጋር ደወለች። ከጀርባ የሚሰማው ድምፅ ተመሳሳይ ከሆነ ልትጠረጥር እንደምትችል ስለገመትኩ ራሄልን ነግሪያት፣ እየሮጥን ደረጃውን ወጥተን መተላለፊያው ላይ ሆኜ አነሳሁት። ሀያት አኩዬ ንቅት ብለሃል። እንቅልፍ ነሳችህ አይደል! አሁን ደው የላት ሆቴል አድር ያለሁ ብላለች። በቃ ፈታ ብለተኛ አለችኝ። ወይ ኔ ጌታዬም፣ ምን ውስጥ ነው የገባሁት። ወዲያው ከራሄል ጋር ወደ መኝታ ክፍላችን ሄድን። እርቾ ቀድማኝ ገባች። እኔ ገብቼ በሩን ከውስጥ ቆለፍኩት። በሩን ቆልፌ ስዞር እርቾ ልብሷን ማውለቅ ጀምራለች። ቀሚሷን እግሮቿ ስር ለቀቀችው። ብድግ አለችና ሸሚዟን እንደ ሹራብ አወለቀችው። ራሄል ባዶ ራቁቷን ከፊት ለፊቴ ቆመች። ውድና የተከበራችሁ ይቻላል የቤተሰቦች ክፍል ሰባት በዚህ ተጠናቋል። በቀጣይ በክፍል ስምንት መንታ መንገድ የሚለውን ታሪክን የማቅርብላችሁ ይሆናል። እንግዲህ አኩሻ ከራሄል ጋር ምን አይነት አጣብቂኝ ውስጥ እንደገባ የምናይ ይሆናል ማለት ነው። ቤተሰብ ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሶ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጦልኝ ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። እኔም ቤታችሁ እመጣለሁ። መምጣታችሁ ካልቀረ ቪዲዮ ጨርሳችሁ እዩልኝ። በሌላ ቪዲዮ ከምንገናኝ ድረስ በእያላችሁበት አላ ሰላማችሁን በዚህ ትትርፍ ያድርግላችሁ እያልኩኝ በዚህ ወለ ሰናበታችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። የእናንተ አስተያየት እኔን ስለሚያጠነክረኝ ስለሚያበረታኝ ማለት ነው። እኔንም አበረታቶኝ የመዳም ቅመም ነኝ ከኩሽና እናንተ ላለው ነው የምታሽቃብጡት